አርሶ አደር ያለም ወርቅ መቀነታቸውን ቋጥረው ወደ ግብርና ስራ ከገቡ አመታት ተሻግረዋል። በደቡብ ምዕራብ ኢትዮጵያ ኮንታ ዞን ኤላንቻን ወረዳ ኮንታ ገነት ቀበሌ ነዋሪ የሆኑት አርሶ አደር ያለም ወርቅ ማረሻውን ከሞፈሩ በሬውን ከቀንበሩ አዋደው ድካሙ ሳይበገሩ በቆሎ፣ ማሽላ፣ ሩዝና በርበሬ ሲያመርቱ ቢቆዩም ገቢያቸው ግን ከላባቸው የተመጣጠን አልነበረም። በድሮ ሰዓት ቴክኖሎጂን ማዳበሪያ የለም የምንዘራን በብተና ነው፣ ምንም ጥቅም የለውም። ከአንድ ሄክታር ራሱ ሶስት አራት ኩንታል ከስድስት ኩንታል በላይ አናመርተም። አሁን ግን ምርጥ ዘር መጥቷል፣ ቴክኖሎጂ ቢያንስ ከአንድ ሄክታር እስከ አምሳ ስልሳ ኩንታል እያመረትን ነው። ነው ለውጥ ያመጣው፣ ወረዳ አካል፣ ግብርና ባለሙያ፣ መንግሥት ባመጣው ቴክኖሎጂ። ግብርና ባለሙያም ያው እያስተማሩን ነው። አጣጣሉንም ጥቅሙንም ያስተምሩናል። ወረዳ አካሎቻችንም ጀግና ናቸው፣ ጎበዝ ናቸው። ከእኛ ጋር የሚኖሩት እዚሁ በኪራይ ቤት በምን እያደሩ እኛን እየተከታተሉ ግብርና ባለሙያዎችም ከኛ ጋር በማሳ ይውላሉ። አርሶ አደር ያለ ሞርቁ ኩታ ገጠምን በመጠቀም የበቆሎ ምርት እያመረቱ የሚገኙት አርሶ አደር ንጋቱ አደረው በግብርና ባለሙያዎች የሚሰጠው ስልጠና የምርታቸውን ብዛትና ጥራት ማሳደጉን ተናግረዋል። መሬታችን ስፋት አለ ዝም ብለን በብተና ነበረ ሄሉን የምንዘራው ሄሉ ምንዘራው ብተና ነበረ። ያው ብተና ላይ አንዱ በቆሎም እንትን ያገኛል አፈሩን ያገኛል። አንዱ ሜዳ ላይ ይቀራል። በዛ ላይ የተለያየ አውሮዎች ይበላ ነበር ማሳ ላይ ማነው ። አሁን ግን ይሄ ቴክኒካሊ ይሄ ግብርና ስልጠና ወይ ግብርና ምክር አገልግሎት መካዘነሽ እርሻ ላይ ከገባን ወዲህ አሁን በቆሎ በአገባቡ ዩሪያ በቆሎ በዳፊ እንጠቀማለን ይብራ እና ሽልሻሎ ጊዜ እናስከታትላለን። እነሱ ማይ ድጋፍ ያደርጋሉ። እኛም ከዛ ወደ ለውጥ ውስጥ የገባ ነው ሁኔታ አለ። ከአንድ ማሳ ከአንድ ሄክታር ላይ እስከ 80፣ 70፣ 80 ኩንታል እያገኘ ነው። ከዚህ በፊት 20 ኩንታል 5፣ 6 ኩንታል ነበር የምናገኘው። የግብርና ስራ በድካም የሚከናወን መሆኑን የሚናገሩት አርሶ አደሮቹ የገበያ ትስስር ግን ሊፈጠርልን ይገባል ብለዋል። የምናመርተው ምርት ተቀባይ የለንም ያሉ ሶስት ነጋዴዎች ናቸው። እነሱ ባሉ ዋጋ እኛ የምናወጣው ቴክኖሎጂ ገንዘብና እነሱ የሚገዙን ዝቅተኛ ነው። ሁለት ሺ ሺ ስምንት መቶ ብር ሺ ስድስት መቶ ብር አንድ ኩንታል የምናስረክበው እዚህ ላይ በጣም ኪሳራ ውስጥ ያስገባን የገበያ ትስስር አለመኖር ብቻ፣ ተረካቢ ነጋዴ የለም። ከለውጡ ማግስት በርካታ ስኬቶች መገኘታቸውንና የዞኑ ምርታማነት እየጨመረ መምጣቱን ያሳውቀው የኮንታ ዞን አስተዳደር ለአርሶ አደሮች የገበያ ትስስር ለመፍጠር እየተሰራ መሆኑን አሳውቋል። የገበያ ትስስር ለመፍጠር የነበሩብን ችግሮች ምንድን ናቸው? የመንገድ መሰረተ ልማት ችግር ነበር። እነዚህ በተወሰነ መልኩ በዚህም አመት በ2016 ዓ ም በክልሉም በዞኑም በኩል በተደረጉ ጥረቶች የተወሰኑ መንገዶች ተከፋፍተው ከወረዳዎች ወደ ማዕከላዊ ገበያ ምርት የማቅረብ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው እና ምርትና ምርታማነት እንግዲህ በጣም ከፍተኛ ነው። እዚህ አካባቢ የሚመረቱ ምርቶች የገበያ ትስስር ከአርሶ አደሩ ጋር ለመፍጠር የሚሰራው ስራ ክፍተት የነበረበት ቢሆንም በአሁኑ ሰዓት በተደረገ ጥረት አንድ የሸማቾች የህብረስራ ማህበር የህብረስራ ማህበር አለ ይህ የህብረስራ ማህበር ምርቶችን ተሰብስቦ በሁለቱም በተለይም ኮይሻ በሚባል ቦታ እና እዚያ መያ ላይ በተጨማሪ ደግሞ ጽዳ ላይ ምርቶችን ሰብስቦ ወደ ገበያ የሚያወጣባቸው ለማዕከላዊ ገበያ የሚያቀርብባቸው ሁኔታዎች እየተመቻቹ ያለበት ሁኔታ ነው ያለውን። በዘንድሮ ዓመት በዞኑ ከ32 ሺህ በላይ ሄክታር መሬትን በበቆሎ ምርት ለመሸፈን እየተሰራ ስለመሆኑም ተገልጿል።